አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የወሎ ቲዩብ ቤተሰቦች፣ እንደምናላችሁ ሁሉ ሰላም ሁሉ መልካም፣ ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ዛሬ ይዤላችሁ የመጣሁት ብዙዎቻችሁ ስጠይቁኝ ቆይታችኋል። እንደገና ለብዙዎች ጥያቄ የሆነውን አየር ትኬት ቆርጠን መሄድ የምንችለው እንዴት ነው? እንደገና ደግሞ በአየር ትኬት ቆርጠን ወደ ሀገር ገብተን መመለስ እንችላለን? የሚሉት ጥያቄዎች በብዙ ቦታዎች፣ በጣም ብዙ ሶሻል ሚዲያ ላይ ጥያቄ ሆነው ቆይተዋል። ግን ለነዚህ ምንም አይነት መልስ የሰጠ የለም። ከዚህ ጋር ደግሞ ተያይዞ ይሄ አየር ትኬት ቆርጦ መሄዱ ጥቅሙ ለእኛ ነው ወይስ ለሳውዲ አረቢያ መንግስት፣ የሚለውን አያይዤ አቀርብላችኋለሁ። ብዙዎቻችን በጣም ደስ ብሎን ነበረ። ያው ግን አላገናዘብነውም። ትኬት ቆርጠን እንደምንሄድ ብቻ ሳይሆን ምንድነው ነው ከእስር ቤት ሄዶ ገብቶ ከመሄድና ከዚ ጋር ያለው ልዩነት ለእኛ የሚሰጠን የመብት ጉዳይ ምንድነው ነው የሚለውን በደንብ አይተም መገንዘብ ይኖርብናል። ጥቅሙ ምንድንነው? እኛ ምንድን ነው የምንጠቀመው? ሳውዲ አረቢያ መቼም ይህንን ነገር ስታዘጋጅ የራሷን ጥቅም አስጠብቃ መሆን አለበት። ይህ ማለት እሷ የምታገኘውን ጥቅማ ጥቅም በሙሉ ተጠብቆላት መሆን አለበት ማለት ነው። ከዚህ ላይ ግን ተጠቃሚው ማን ነው እኛ ወይስ እነሱ? እርግጥ ነው አንድ ሰው የሚሄድበትን ቀናውቆ ቤተሰብ እንቀበለው ደውሎ እቃውንም ይዞ ሲሄድ ደስ ይላል። ነገር ግን ማነው ተጠቃሚው የሚለው ላይ ስንሄድ 95% የሳውዲ መንግስት እንጂ እኛ አይደለንም በመጀመሪያ ደረጃ ይህንን ጉዳይ ስናደርግ ተጠቃሚ የሚያደርገውን ነገር የሳውዲ መንግስት ነው ያልኩበት ምክንያት አንደኛ፣ ከራሳችን ትኬት ነው ቆርጠን የምንሄደው። አንደኛ ትኬት ውጪ አለብን። ሁለተኛ ደግሞ ከኢምባሲ ጀዋዛት፣ ከጀዋዛት ኢምባሲ፣ ከዚ ከዛ፣ ከዛ የምንለውን ፕሮሰስም በራሳችን ስለሆነ ይሄ ማለት ሌላ ወጪ እንዳረጋለን ማለት ነው። ይሄ እንዳለ ሆኖ የሳውዲ አረቢያ መንግስት አንድን እስረኛ ወደ እስር ቤት ሲያስገባ በአማካኝ በቀን የሚመደበው የራሱ የሆነ ወጪ አለ። ያ ማለት ሁሉም ሰው በራሱ መንገድ ሄደ ማለት የሳውዲ አረቢያ ወጪዋን ሳታወጣ እንደገና ደግሞ ለሳውዲ አረቢያ ሌላ ገቢ እያስገቡ ነው ማለት ነው። ምክንያቱም አንድ ሰው በሳውዲ አረቢያ ሲኖር ወጪ ያወጣል። ያ ወጪ በተዘዋወሪ መልኩ በቫት በስታክስ በተለያየ መንገድ ለሳውዲ አረቢያ መንግስት ገቢ ይሆናል። ያም ብቻ ሳይሆን ትኬት ስቆርጦ 5% ለመንግስት ገቢ ስለሚሆን የተለያየ ጥቅም ስለምታገኝበት ነው ይህንን ነገር የምትደግፈው ለኛ ግን፣ ይህንን ነገር ሁሉ ሆኖ ምናልባት በዚህ በዚ ጉዳይ ላይ ለምን ሀገር ከገባን በኋላ ወዳውኑ የመመለስ ቻንሳችን ቢኖርና ብንመለስ የተሻለ ነበር። ነገር ግን መመለስ የሚቻለው ከአምስት አመት በኋላ ነው። አንድ ሰው መጀመሪያ ይህንን የጉዞ ሀሳብ ሲኖረው ወደ ኢምባሲ ይሄዳል። ከኢምባሲ የሰነድ ማረጋገጫና የድጋፍ ደብዳቤ ያገኛል። ከዛ ያንን የድጋፍ ደብዳቤ በመያዝ ወደ ሳውዲ አረቢያ ጀዋዛት ይሄዳል ማለት ነው። እንግዲህ ለምሳሌ አሁን ከኢምባሲ ጀዋዛት ከጅዳ ከሆነ ወደ ሽሜሲ ለመምጣት ኦልሞስት መቶ ሪያል መሸዋር ለመመለስ እንደዛው እንደዛ እንደዛ ብሎ ቢያንስ ሁለት ሶስት ጊዜ የሚያመላልስ ከሆነ እስከ አምስት መቶ ሪያል ወይ ከዛ በላይ ወጪ ሊያስወጣ ይችላል። እና ይሄ ነገር ተደርጎ መመለስ ቢቻል በጣም ደስ ይላል። ብዙዎች ከህገ ወጥ ተገላግለው ወደ ትክክለኛው ወይም በህጋዊ መንገድ የሚመጡበት መንገድ ይመቻች ነበር። ነገር ግን በዛ አይነት መንገድ የወጣ ማንኛውም ሰው እንደ ህገ ወጥ ስደተኛ ወይም ልክ እስር ቤት ገብቶ ወደ ሀገር እንደተሳፈረ አንድ አይነት ሪከርድ ነው የሚመዘገብበት ማለት ነው። ያ ማለት ሀገር ገብቶ እስከ አምስት አመት ወደ ሳውዲ አረቢያ መመለስ አይችልም ማለት ነው እና ይሄ ነገር ሙሉ በሙሉ ያው ጥቅሙ ለሳውዲ መንግስት ተጠብቆ ነው። ሌላው ነገር ደግሞ በዚሁ ጉዳይ ላይ ያልተካተተው በተለይ ልጆች የያዙ ምንም አይነት ጉዳት ወይም እስር ቤት ሳይገቡ ሳይንገላቱ ወደ ሀገር እንዲገቡ አልተመቻቸም። ይሄ ማለት ምንድን ነው? ያው ጥቅሙ ሙሉ በሙሉ የተጠበቀው ለሳውዲ አረቢያ መንግስት ብቻ በመሆኑ ነው። ይህንን ጉዳይ አስተካክለው ቢጨርሱ አሪፍ ነበር። ነገር ግን ወደፊት ምንድን ነው የሚመጣው? እርግጠኛ ሁኜ የምነግራችሁ ነገር ልጅ ይዞ ለመግባት የዲኤንኤ ምርመራ፣ የተለያዩ ነገሮች፣ የተለያዩ ገቢዎች ለሳውዲ አረቢያ መንግስት እንዲመጡ ማሰድ ነው ማለት ነው። ሌላ ምንም እንትን የለውም። በቃ እሱ አሁን በአሁን ታይም ላይ ሳውዲ ያለችበትን ችግር ሁላችንም እናውቃለን። የገንዘብ እጥረት በጣም አለ። የስርዓት ቁጥር በጣም ጨምሯል። ስለዚህ የራሱን ዜጋ ወደ ስራ ለማሰማራት እንትን፣ ማንኛውንም የውጭ ሀገር ዜጋ የማስወጣት ሞራላቸው በጣም ከፍተኛ ስለሆነ የተለያየ ወጪዎችን በመጫል ወጪ መሸከም ሲያቅተው ማንኛውም ዜጋ ሀገሩን ለቆ እንዲወጣ ማድረግ ነው። ስለዚህ አሁን በዚህ ጉዳይ ላይ ብዙዎች እንደ ትልቅ ነገር አስደሳች አስደሳች አስደሳች የሚል ዜናዎች ተሰርተዋል። ነገር ግን ይሄ ጉዳይ በትክክለኛው ሲታይ ጥቅሙ ለነሱ እንጂ ለእኛ አይደለም ልላችሁ እወዳለሁ። ከዚህ ጋር ተያይዞ ደግሞ የሊሲፓሲና ማንነት ወረቀት ጉዳይ ላይ ብዙ ጊዜ በሪያድና በጅዳ ኤምባሲዎች የሚሰሩ አለ የተለያዩ ድጋፎችን አደረግን ተባበር ናቸው፣ እንደዚህ አይነት ዜጎች ሕገ ወጥ ነበሩ ትብብር አድርገናቸው ወደ ሀገር ገቡ የሚሉ የሚነዙ የተለያዩ ምንም የሆነ የተደጋገመ አሰልቺ ዜና አለ አደለ። በተለይ የሪያድ ኤምባሲ ላይ በዜና መልኩም በጽሁፍም መልኩም ብዙ ጊዜ ስለሚቀርብ የሆነ አሰልቺ ሆኖ መጥቷል። ነገር ግን ይሄ ጉዳይ እውነቱ ምንድነው? ሊሲፓስ ማገኘት የዜግነት መብት ነው የነሱ ደግሞ ግዴታ ነው። ይህንን እንዲያደርጉ የሚያስገድዳቸው እኛ ኢትዮጵያውያን ሳይሆን የሳውዲ መንግሥት ግዴታ ስላለባቸው በግዳቸው ይሰጣሉ ማለት ነው። ነገር ግን እንደ ትልቅ ጀብድ አስር ጊዜ ይህንን እየተባለ በቃ ጥሩ ስም ራሳቸው ላይ እየፈጠሩ ይገኛሉ። ከቻላችሁ ከቻላችሁ ብዙ አጋጣሚ የዲፕሎማቶች ዲፕሎማቶች፣ ሰዎች ይህንን መረጃ የምትሰሙት ከሆነ የሆነ ነገር ስትዋዋሉ ስትፈራረሙ የዜጋውን መብት የጠበቀ መሆን አለበት። የዜጋችሁን ጥቅም አስከብሩ። የዜጋው ጥቅም ሲከበር እናንተም ትከበራላችሁ። እናንተ ቆራጥ ጀግና ስትሆኑ ሀገራችን ትከበራለች። እናም በዚህም ጉዳይ ላይ አሁን የቀራችሁ ትንሽ ነገር ያለ ይመስለኛል። በዚህ በጉዞ ጉዳይ ላይ አሁንም ቢሆን ማስተካከያ አድርጋችሁ አንድ ሰው ትኬት ቆርጦ ገብቶ ወደ ሳውዲ በህጋዊ መንገድ መመለስ የሚችልበትን አማራጭ ማድረግ ይኖርባቸዋል። አለበለዚያ ግን ህዝቡ ገንዘቡን እንዲበላ፣ ጊዜውን እንዲያባክን ማድረግ ብቻ ነው። ኦልሞስት እስር ቤት ለመግባት ብዙ እንደ ድሮ ከባድ አይደለም። በፊት እንደዚህ ሰው ተፈልጎ ተይዞ፣ አሁን ኦልሞስት 200፣ 150 ብር ተከፍሎ የሚገባበትን አጋጣሚ ያለ ሰው በፈለገ ሰዓት ማለት ነው። አሉ እንደዚህ የሚሰሩ ፖሊሶች፣ ህገ ወጥ የሚሆኑ ህጋው የሚሆኑ ግን፣ ኑሮን እያቀለሉ ስለሆነ አማራጩ ቀለል ያለውን መንገድ መጠቀም ነው። እኛ የወጣ ነው ሰርተን ለመለወጥ ስለሆነ ድረስ ላላስፈላጊ ወጪ መጋለጥ የለብንም። እናም ይህንን ነገር አስተካክላችሁ የዜጋውን መብት ተጠብቆ ዜጎች የተሻለ ጥቅም እስኪያገኙ ድረስ ልትሰሩ ይገባል። ይህንን መልእክቴን ሌሎቻችሁም ደግሞ አስተላልፉልኝ። ሰሞኑም ደግሞ በሪያድ አንዳንድ ነገሮች እየተካሄዱ ነው። ይህንን ጉዳይ ኤምባሲው ባለፈው መግለጫ ሰጥቶበታል። ቢሆንም ግን ጠንክሮ መስራት ይኖርባቸዋል። ከዚህ ጋር ተያይዞ አረቦች የአረብ ልጆች ተሰርቀዋል የሚል መረጃም ወጥቷል። ይህም ብቻ አይደለም፣ አግቶ የተያዘም ሀበሻ አለ። እሱን በሌላ ዜና እጅላችሁ ቀርባለሁ ማለት ነው። ዛሬ በዋነኝነት ግን የመጣውት ምንድን ነው? ይሄ ጉዳይ በጣም ብዙዎች እያሳሰበኝ ነው። ምክንያቱም ምንም አይነት ጥቅም የእኛ ኢትዮጵያውያን ሳያገኙ የሳውዲ መንግስት ብቻ እንዲጠቀም ተደርጎ በዚህ ጉዳይ ላይ እንደ ጥሩ ዜና መወራቱና አስደሳች የሚያስብለው ምንም አይነት ነገር በውስጡ ስላጣሁኝ ነው። እውነት እላችኋለሁ፣ አንድ ሰው እስር ቤት ሲገባ መንግስት የሚያወጣው የራሱ የሆነ ወጪ አለ ለዛ ሰው ማለት ነው። ስለዚህ አሁን ያንን ነገር ስናስቀርለት መንግስት በጣም ደስ ብሎት ተንከባክቦን የተለያየ ነገር አድርጎ እንትን ሊለን ይችላል። ምክንያቱም ግን ከኛ በገንዘብ እያገኘ ነዋ። ገንዘብ ነው የሚፈልገው ገንዘብ ስለሚፈልግ ያንን ምክንያት በማድረግ ዜጎች በአየር ትኬት ቆርጠው መግባት እንዲችሉ አመቻችቻለሁ ምንድን ነው የሚለው ነገር በፍጹም የእኛን ጥቅም ያገናዘበ አለመሆኑን እንድትረዱት እፈልጋለሁ ማለት ነው። በዚህ አጋጣሚ አሁንም ደግሜ የምናገረው ነገር ዲፕሎማቶች፣ ወይም በሳውዲ አረቢያ የምትኖሩ ኢትዮጵያን ኤምባሲዎች በዚህ ጉዳይ ላይ ጥልቅ ምርመራ አድርጋችሁ ለዜጋው የሚጠቅመውን ነገር እንድታቀርቡ እፈልጋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ።